በነ ዮሐንስ ዳንኤል መዝገብ ከተከሰሱት ስድስት ተከሳሾች መካከል ለሁለቱ ዋስትና ሲፈቀድ የአራቱ ተከሳሾች የዋስትና ጥያቄ ተቀባይነት ሳያገኝ ቀረ። ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ ሌኒ ክንፈና ይዲዲያ ነፃነት የተባሉ ተከሳሾች ላይ አቃቢ ህግ ያቀረበባቸው ክሶች ነሐሴ 16 ቀን 2016 ዓ ም በግምት ከምሽቱ ሶስት ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥሩ ኢቲ 190 ቦምባርድ ኪው 400 አውሮፕላን ያለ አግባብ በመያዝ በቁጥጥር ስራ ውለዋል። የመንግስትን ሰራተኛ ኦፊሴላዊ ግዴታ እንዳይፈጸም በመቃወምና አለመታዘዝ ፈጽመዋል የሚሉ መሆናቸው ይታወቃል። በቲክቶከር ዮሐንስ ወይም ጆን ዳንኤል ላይ ደግሞ ከእነዚህ ሁለት ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ሶስተኛ ክስ ቀርቦበታል። ተከሳሾች በቀረበባቸው ክስ ላይ የዋስትና መብታቸው ተከብሮላቸው ክሱን በውጭ ሆነው እንዲከታተሉ ጥያቄ አቅርበው የነበረ ቢሆንም ክሱን የሚመለከተው የከፍተኛው ፍርድ ቤት ተጠርጣሪዎቹ የቀረበባቸው ክስ ከባድና ተደራራቢ በመሆኑ ዋስትና አያሰጥም በሚል ጥያቄያቸውን ሳይቀበለው ቀርቶ ቆይቷል ከወራት እስር በኋላ የተከሳሽ ጠበቆች በደንበኞቻቸው ላይ ዋስትና የሚያሰጥ ሌላ ነጥብ እንዳለ ጠቅሰው ቢከራከሩም ይህም ተቀባይነት ሳያገኝ ቀርቷል የካቲት 20 በነበረው ቀጠሮ ደግሞ ፍርድ ቤቱ ተከሳሾች ከቀረቡባቸው ክሶች ውስጥ ክስ ሁለትን በመተው በሌላ እንዲከላከሉ ብይን ሰጥቷል በዚህ መሰረት ተደራራቢ ክስ ስለሌለባቸው እንዲሁም ደግሞ የዲዲያ ነፃነት የተባለችው ተከሳሽ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋ እንዲሁም በአሁኑ ወቅትም የሞሎጆ አቀርባ በመድረሱ የዋስትና መብት ይከበርልን የሚል ጥያቄ አቅርበው ነበር። ይሁን እንጂ የከፍተኛው ፍርድ ቤት መጋቢት 17 ቀን 2017 ዓ ም በነበረው ቀጠሮ የተከሳሾችን የዋስትና ጥያቄ ሳይቀበለው ቀርቷል። ተከሳሾች የከፍተኛው ፍርድ ቤትን ውሳኔ በመቃወም በጠቅላይ ፍርድ ቤት የዋስትና ጥያቄያቸው ያስቀርባል ተብሎ ሲታይ ቆይቷል። ዛሬ ሐሙስ ግንቦት 14 ቀን 2017 ዓ ም በነበረው ቀጠሮ ፍርድ ቤት አንደኛ ተከሳሽ ዮሐንስ ዳንኤል ሁለት ተደራራቢ ክሶች ያለበት እንደተጠበቀ ሆኖ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ በአንድ ክስ ብቻ ተከላከሉ የተባሉ ቢሆንም የቀረበባቸው ክስ ከሚያስቀጣው ከባድ ቅጣት አንጻርና በስነ ስርዓት ህጉ ዋስትና ሊያስከለክል የሚችል ምክንያት አለ ብለን በማመናችን የስር ፍርድ ቤት በዋስትና ቢወጡ ቀጠሮ አክብረው አይመጡም ብሎ የወሰነውን ውሳኔ አጽንተነዋል ሲል ወስኗል። ሌኒ ክንፈና የዲዲያ ነፃነትን በተመለከተ ችሎቱ ዋስትና የፈቀደ ሲሆን በውሳኔው ዝርዝር ላይም ሌኒ ክንፈ ህመም ያለባትና ሕክምና እየተከታተለች መሆኑን የሚገልጽ የሕክምና ማስረጃ ለዚህ ፍርድ ቤት በማቅረቧ የዲዲያ ነፃነት ደግሞ ነፍሰ ጡርና ክርክር ስታደርግ በመቆየቷ አሁን ደግሞ ወልዳ ህፃን ልጅ ይዛ በችሎት እየተገኘች በመሆኑ በዋስ ቢወጡ በቀጠሮ ቀናቸው ይገኛሉ የሚል እምነት ፍርድ ቤቱ በመያዙ እያንዳንዳቸው አንድ መቶ ሺህ ብር ዋስትና ቅርበው በዋስ ይወጡ ሲል ውሳኔ በስተ መጨረሻም የህፃንን በአምላክ ጉዳይ በፌደራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔውን ሰጥቷል። ውሳኔው ምን ይላል የሚለውን አብረን የምናይ ይሆናል። ውድ የኢትዮጵያ ና ለቤተሰቦች እጅግ በጣም አሳዛኝ ሁኔታ ላይ ደርሰናል። እንግዲህ የትኛውም ሰው ሊተማመንበትና እስካሁንም ካለንበት ሁኔታ አንጻር ወላጅ እናቱ ላይ ነው ሲደገፍ አይተን የምናውቀው ነገር ግን በህፃን በአምላክ ላይ የታየው ተቃራኒው ነው። ወላጅ እናቷ ወይዘሮ ሀና በየነ በጣም በሚያሳዝን ሁኔታ ልጇን ለሞት አሳልፋ የሰጠችበት ወይንም ራሷ የገደለቻት ማለት ይቻላል። ራሷ የገደለችባት ሁኔታ ነው ያለው። እንዴት ምን ማለት ነው? በዝርዝር የምናየው ይሆናል። ውድ የኢትዮ ቻናል ቤተሰቦች ይህንን ነገር ከዛሬ ሁለት አመት በፊት በሁለት ሺ አስራ አምስት አመተ ምህረት ብዙ ሶሻል ሚዲያዎች ላይ እንትን ብለን ሁላችንም ያው ልባችን ተሰብሮ አዝነናል። ነገር ግን ዛሬ በቀን አስራ አምስት ዘጠነኛ ወር ሁለት ሺ አስራ አምስት ላይ የፌደራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔውን በወይዘሪታና ና በአምላክ እንጀራ አባት አቶ ብሩክ ላይ የውሳኔ ቅጣት አስተላልፈዋል። እቺ ወላጅ እናት ወይዘሮ ሀና የድሬዳዋ አካባቢ ገንደ ቆሬ የሚባልበት ሰፈር ነዋሪ ስትሆን ከቀድሞ ባለቤቷ ወይንም ደግሞ ከባምላክ አባት ጋራ ተፋተዋል። ይቺ ሴት ከእርሷ ጋራ እየኖረ ባለው ሌላ ወንድ ወይም ደግሞ የባምላክን አባት ከተፋቱ በኋላ ከሌላ ወንድ ጋራ ግንኙነት ጀምራለች። እና ደግሞ በፍቺው ምክንያት በአምላክ የምትኖረው ከእናቷ ከወላጅ እናቷ ወይንም ከሀና ጋር ነበር ማለት ነው። እና በዚህ አጋጣሚ ምን ይፈጠራል? ይሄ ሁለተኛ ወይ ሁለተኛው ባሏ ወይንም ደግሞ ለባምላክ የእንጀራ አባቷ አብሯቸው መኖር ይጀምራል። አብሯቸው በሚኖሩበት ሰዓት በአምላክን ይደፍራታል ማለት ነው። በአምላክን አስገድዷ ከደፈራ በኋላ በአምላክ የባምላክ እናት ሀና አስገድዶ እንዲደፈራት ስታቅ ነገሮችን አጋልጣ ባሏን ሁለተኛ ባሏን ወይንም የባምላክን የእንጀራ ባት አሳልፋ ለህግ ማቅረብ ሲገባት፣ እንደውም ብትችል ብትገለው ጥሩ ነበር እሱን ራሱ ና ያንም ማድረግ ሲገባት፣ ሁላችንም የማንጠብቀውን ተቃራኒውን ተከትላለች ወይም ምርጫ መርጣለች ማለት ነው ያም ምንድነው እጅግ በጣም በሚያሳዝን ሁኔታ ለተለያዩ ጊዜያት ህፃን በአምላክን መደብደብ ከጎረቤቶች ከጓደኞቿ ጋር ጋር እንዳትገናኝ ማድረግ ከትምህርት ገበታዋ እንድትርቅ ማድረግ። ህፃን በአምላክ ገና የአስራ አንድ አመት ህፃን ነበረች እና የአምስተኛ ክፍልም ተማሪ ነበረች። የምትኖረውም እንዳልኳችሁ ከእሷ ጋር ስለነበርም ሌላ ምንም እንግዲህ አስቡት፣ የአስራ አንድ አመት ህፃን ከእናት ውጪ ምን ማድረግ ይችላል የሚለውን ማሰብ ነው። በዛ ሁኔታ ውስጥ ብዙ አሰቃየቻት፣ ብዙ አንከራተተቻት። ከጎረቤት ጋርም ከጓደኛ ጋርም እንዳትገናኝ ማደረገቻት ወደ ትምህርት ገበታዋም እንዳትሄድ ከማድረግም አልፎ ከደፈራት ወይም ከእንጀራ አባቷ እንግዲህ ደፋሪው እንጀራ አባቷ ነው ከሱ ጋር በመተጋገዝ ወላጅ እናት እጅግ በጣም በሚያሳዝን እና በጣም በሚረብሽ ልብን በሚነካ በሚጎዳ ሁኔታ በተለያዩ ጊዜ ይደበድቧት ነበረ። ይህም አልበቃ ብሏቸው በተደጋጋሚ የአረመኔነት ስራቸውን መስራታቸው ሳያንስ የእጮኛዋን ጉድለት ወይንም ይሄ በቃ ከሰባዊ ባህሪ የወጣውን ማንነቱን ለመደበቅ ስትል ወላጅ እናት ከልጁ አስበልጣ እጮኛውን የእጮኛዋን ደህንነት ለመጠበቅ ስትል የገዛ ልጇን፣ ሁለት ሆነው አቶ ብሩክና ወላጅ እናት ሀና የህጻኗን የባምላክን ነፍስ ለማጥፋት ችለዋል ማለት ነው። ይህም በሚያሳዝን ሁኔታ ሁለቱ ነው፣ ሁለቱን በመተባበር ቀጥቅጠው በአምላክ ክርማን ገለዋታል ማለት ነው። አስቡት፣ ወላጅ እናት የማትታመንበት ዘመን ላይ እንዳንል ስንት እናቶች እንግዲህ፣ አስቡት፣ የእናትን ነገር እቺ ሳሁን እናት ነው የምትባለው፣ እንዴት ነው ማለት አቶ ብሩክ እና ሀና ላይ ፍርድ ቤቱ ምን ወስኗል? ምን ያህል ደግሞ ተፈጻሚነት አለው የሚለው ነገር ሁላችሁም እንግዲህ ሊያሳስባችሁ ይገባል ብዬ ነው የማስበው። ምክንያቱም ለሰባት ወራት ያህል በፍርድ ቤት ቁጭ ብለው ሁለቱም የነበረውና ማለት አምላክ በአምላክና የበአምላክን የወላጅናትና እንጀራ አባት አቶ ብሩክ እንግዲህ በጣም በሚያሳዝን ሁኔታ የሁለተኛ ዓመት የሙት ዓመቷ ላይም ብዙ ኢትዮጵያውያን ልባቸው እንደተሰበረና ፍርድ እንደሚፈልጉ በተለያዩ ሶሻል ሚዲያዎች ላይ ፍትህ ለአምላክ ለባ አምላክ እያሉ ሀሳባቸውን ሲገልጹ ነበር። ብዙዎቻችንም ልባችን ተሰብሮ ያኔ እንግዲህ ያው ኢትዮጵያ ውስጥ መጮህ ማልቀስ የተለመደ ነው። አሁን አሁን ላይ ግን እስቲ ትናንሽ ለውጦች እየታዩ ነው። እነዛስ ለውጦች ምን ያህል ተፈጻሚነት አላቸው የሚለው ነው። አሁን የሚያሳዝነው ማለት አንድ ነገር ልንገራችሁ። ሁለቱም አቶ ብሩክ እና እናት ተብዬዋ ወይዘሮ ሀና የሞት ፍርድ ነው የተፈረደባቸው። ነገር ግን ይህ ምን ያህል ተግባራዊ ነው ሲሉ ብዙዎች በሶሻል ሚዲያ ላይ በጥያቄ መልክ ነገሮችን እያነሱ ይገኛሉ። ይህ ማለት ምን ማለት ነው? እንግዲህ ብዙ የሞት ፍርድ የተፈረደባቸው ኢትዮጵያውያን አሉ። ብዙ አሰቃቂ ነገሮችም ተፈጥሮ ሰምተናል። የዚች ግን በጣም ነው የሚያሳዝነው፣ ምክንያቱም በወላጅ እናት ከመከዳት ከመገደል በላይ የከፋ ነገር አለ ብዬ አላስብም። ነገር ግን ህፃኗን ነፍስ ይማር ለማለት ራሱ እጅግ ነው የምታሳዝነው፣ የምታሳሰው፣ ምክንያቱም ህጻን ናት ሲጀመር። እግዚአብሔር በቅፉ ያሳርፋት ነው ማለት የምንወደው። ከምንም በላይ ደግሞ ወላጅ አባቷ እጅግ በጣም በሚያሳዝን ሁኔታ በቃ እጅግ በጣም በቃ መሰበር መሰበር የሚለው ቃላት በማይገልጽበት ልኬት ውስጥ ተሰብሯል። በጣም ነው የሚያሳዝነው። ምን አለበት ከመነሻው ምኔ ጋር ብትሆን ሲል እያለቀሰ በሚያሳዝን ሁኔታ በቃ ማለት ማሳዘን ቃሉ ብቻ አይገልጸውም እና እጅግ በጣም ነው የሚያሳዝነው። ልጁን በማጣቱ የተሰበረው የተሰማውን ስሜት ሁላችንም ምን ያህል ከባድ እንደሆነ መገመት አይከብደንም። በዛ ላይ ደግሞ ልጅን ማጣት ሁለተኛ ክስተት፣ አንደኛም በሉት ብቻ የመጀመሪያውና እጅግ በጣም የሚያሳዝነው ደግሞ በወላጅናት መገደል፣ ምን ያህል ከባድ እንደሆነ በጣም ነው የሚያሳዝነው። እስቲ እናንተስ ምን ትላላችሁ? እንግዲህ የሞት ፍርድ ነው ሁለቱም የተፈረደባቸው። ይህስ ምን ያህል ተፈጻሚነት ይኖረዋል? መቼስ ነው የሚፈጠረው? አይሚን ያው ሰውነንና እንዴት ሆነ ለምን ሆነ ምናምን ማለታችን አይቀርም። ነገር ግን እንግዲህ እናት ጨክና ልጇን መግደል ከቻለች ለዛውም ለወንድ ልጅ ብላ ማለት ከባድ ነው። በጣም አይደለ? እናንተስ ምንድን ነው ሀሳባችሁ? ምን ትላላችሁ? እናንተስ ምን ተሰማችሁ የሚለውን ኮመንት ሴክሽን ላይ አስቀምጡልኝ። ዛሬ በቀን አስራ አምስት ዘጠነኛ ወር ላይ ሁለት ሺ አስራ አምስት የፌደራል ከፍተኛ ፍርድ ቤት ሁለቱም ላይ በህፃን በአምላክ ሞት ጉዳይ ላይ ወላጅ እናቷ ወይዘሮ ሀናና እንጀራ አባቷ ተብሎት ደፋሪው ላይ የሞት ፍርድ ፈርዶባቸዋል፣ ወይም ውሳኔው በዚህ መልኩ ተላልፏል ማለት ነው። ውድ የኢትዮ ቻናል ቤተሰቦች እንግዲህ የተሰማችሁን ኮመንት ሴክሽን ላይ አስቀምጦልኝ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንኳን ለማለት ከብዶኛል። ኒያው ግን